ይ ንገራራማ ፈ እኔና ልጅቷ ተመካክረው ነው። ይሁን ይችላል ተመካክረው ነው። እሷ ስመጣ ትነግርሃለች አለችው። ከዛ ፈቅርሃለሁ አለችው።

የሃይሚ ልበቀል ብላ ነው በቃ በማትበቀለው ቦታ የለም እሱ እሺ እኔው ስለዚህ ራሳችሁን ተረጋጉ እንደዚህ አገባት መስኪን ራሱ ያመጣው ጣጣ ሁላ አመጣበት ምን ያልታት መጨረሻው? ጎትቲ አረብ መጨረሻውን ጎትቲ። የምናገር ሰው የለም የምን ሙ እኔ እኮ አላየሁም እኮ ማዘዬ፣ አላየሁም እኮ አንድ አታሶች በእናትሽ እኮ ይነግሩሻል ብዬ ነው ሳይለንት ያደረኩት። ይነግሩሻል ብዬ ነው ሳይለንት ያደረኩት። ንገሯት መጨረሻውን

አንድ ቁጥር የምጽፉ ሰዎች ሊታወሩ ነው። ምን ሀይሚ ምን አለች? ጻፉ። መጀመሪያ ሀይሚ ምን አለች? ጻፉ ኮመንት ላይ አትናገሩ አደለ? እስኪ ትገባላችሁ። እኔ ቤት ፈጡማ። አንቺም የለሽም የነ ቆንጆ። አዎ ብቻዬን ላውራ አሁን፣ ብቻዬን ያስፈልገኛል። እኔ አሁን በዚህ ሰዓት ብቻኛ ያስፈልገኛል። ካላስ ካለው ውሎን ካለው እኔ ብቻዬን ልቀመጥ አሁን፣ እንደዚህ ሆኝ ልቀመጥ። አፈቅራለሁ ማጠች ሬዲያ አየሽ ይሄ ልጅቱ እና እሷ ተመካክረው ነው ነገራት። ሁሉንም ነገር ለአንችን ለማስቀና ነው ምናምን አላት። ሌላ ነገር አለ አለችው የምታውቂው ነገር አለ ምናምን። አዎ ንገሪ ሥራ፣ እሷ ትመጣ ትነግረሀለች አለችው። ከዛ ስትመጣ ቡሩኬን ያፈቅርሀለሁ ብላ እረፍት ማነው ያለችው?

መጨረሻው ሀዩ ሀዩ፣ ራስሽን እንኩኒ አንቺ ዋ አይዞሽ፣ ይታረቃሉ፣ ድራማ ነው። አይዞሽ አፈቅራሉ የምለው እንትን ብታጅራ፣ ምንም አይደለም፣ ድራማ ነው። ሴት ሁሉ አይመጣው እኮ አፈቅራለሁ ቢል አይመጣውም። አዩ ምን ነው ሁሉም እንደው አፈቅራለሁ ይላል እንዴ? እናንተ ዘቅዝቁ በቃ ዘቅዝቁ እሷን አውዝ ቢል ኧረ ቆይ መዓዛ ቆይ መዓዛ መጨረሻው እንደው እንትን ንገረን ፋጡሚና፣ እንዘቀዝቃለን እንግዲህ ካልሽ አይቀር

ደነገጠና ማለት ነው። እንደ እኔ ሳመጣሽ እንደዚያ አፈቅራዘ አ ልጅቷም አልቻለችበትም፣ ወላሂ አልቻለችበትም። ሃይሚ ለዚህ ቃላት ይቅርታ ብላታል። ሃይሚ ማለት ነው፣ እንዲህ ያላችሁ ውጭ ብላችሁ አስወጣችሁኝ። እንዲህ እኔ በሚል ሳመጣሽ በካሜራ ፊት አለ እንደዚህ። ሃይሚን ለማስቀናት አልነበረ ለአንተ ይመስላል፣ ግን ፍቅር ይዞኛል ብላ ርፍ ከዛ ምን ቢል ጥሩ ነው ከዛ ምን ቢል ጥሩ ነው እየቀለዳችሁብኝ ነው እናንተ ሁለታችሁ ልጅቱ ደግሞ ያስታውቅባታል እ አፈቅራለሁ ካለችው ጀርቦ አንሰጠችው ኔኔኔ ዙር እና እንደዚያ ተባብለናል ምንድን ነው ቁጥር የሚሰጠች ማእዚ ስልክ ይህን ትንሽ ማጠራቀሙኝ እንቢያላችሁ እንዲመች ያስቀምጣችሁ። አይደለም መጨረሻው ነው ያሳልፍና ይሄን እኮ ነው ያለሽኝ። አይ እሺ ቆይ ሀይሚማ እንዲህ አለችው። አይ ብሩክ፣ ያየህ ይሄን እንደሚፈጠር አላወቅም ነበር አለችው። ቆይ ኧረ ልጅቱ ብጥል ናት። ማታ ወላሂ እሷ ናት ያሰረቻት፣ ልጅቷን አስራታለች የምር

ምንድ ነው የሚገለብጠው? ቤት እየገለበጠ ነው። አይዳ ሀያዩ እኮ እየጻፈኝ ነው። ሊገለበጠ ምትለው እስኪ ኔ ወጥቼ ተወለቀኝ። ቆይ ቆይ፣ እንዳወጪ ማማዛ ተወጣሽ። ምን እንገባለን? ግን ችግር የለው። ኮፍልን ጋር ኮፍልን ጋር ጉድ እኮ ነው ዘንድሮ። ጉድ ጉድ ዘንድሮ አልቅበት ብሏል ያለ ነገር ምኑን አሳየ- ምኑን አመጣኸው ደሞ ዛሬ ደግሞ ያው በርቅ እ አይ ማዘር በቃ ጭንቅ-